የምትዘክሩት ዛሬ ወር በገባ በ12 ደግሞ በሰኔ ሚካኤልና በኅዳር 12 የታላቁ የቅዱስ ሚካኤልን መታሰቢያ እንደዚሁም በጥር 12 ቀን የምታደርጉ የከበራችሁ ምዕመናን ድሃ በማብላት ካህናትን በማብላት ወደ ቤታችሁ በመገባ በመጋበዝ ቀዝቃዛ ውሃ በመስጠት የቅዱስ ሚካኤልን ምርጃ ረዳትነት ተማምናችሁ በጎ የሆነ ነገር የምታደርጉ ደግሞ በጎ ሰናይ ለሰብ ወታዛዚ ለህዝብ ከተባለው ከዚህ መልአክ በጎ ነገር ያገኛችሁ ምእመናን ትኖራላችሁ። የአንድ ሰው ታሪክ ለንገራችሁ። ሰውየው በድርሳነ ሚካኤል ላይ ስሙ ተመዝግቧል። ዱራታኦስ ይባላል፣ ሚስቱ ቲዮብሳ ይባላሉ። በጣም የሚገርማችሁ በህጉ የጸኑ ስጋውና ደሙን ተቀብለው የሚኖሩ ባልና ሚስቶች ናቸው። ወንድሞቼ፣ በትዳር ያላችሁ መቼ ነው ስጋውና ደሙን የምትቀበሉት? እህቴ፣ መቼ ነው ወደ ስጋውና ደሙ የምትቀርቢው? ሙሽራው እኮ ድንገት ይመጣል። ክርስቶስ እኮ መምጫው አይታወቅም። ቀኑ አይታወቅም፣ ጊዜው አይታወቅም። ዘላለም የምትኖር እንዳይመስል ወገኔ፣ ዘላለማውያን አይደለንም። ሞት የሚባል ነገር አለ በስጋችን ተሸክመን እንወጣለን። ከዚህ ወተን ቤት እስክንደርስ ድረስ ያለውን ነገር አናውቅም። ቤት መድረሳችንን የሚያውቀው እግዚአብሔር ነው። ከዚህ በኋላ ስላለው ደቂቃ አናውቅም። አሁን ቤቱ እንዳለን እርግጠኛ ነን። ከዚህ በኋላ የት እንደምንኖረ አናውቅም። ሞት የሚባል ነገር ተሸክመናል። ዱራታው ስናቶ ወይቴው ግን በሕጉ ጸንተው እንደ ተጻፈው እንደ እግዚአብሔር ቃል እየኖሩ ስጋውና ደሙን የሚበሉ ደግሞ ወር በገባ በዐሥራ ሁለት የቅዱስ ሚካኤልን ዝክሩን ይዘክሩ ነበረ። ሀብት ንብረታቸው ግን አለቀባቸው። አያችሁ ፈተናውን ወደ እግዚአብሔር አንድ ምዕራፍ በቀረባችሁ ሰዓት ፈተና ይመጣ ይችላል። ጸሎት በጀመራችሁ ማግስት ፈተናችሁ ሊበዛ ይችላል። እንዳትተው። እየሰማችሁኝ ነው። እኔ ውጊያ የተከፈተብኝ ጠላት ውጊያ የከፈተብኝ ጠላት ጦር ሰብቆ ያነሳብኝ እኔ መንበርከክ የጀመርኩ ቀን ነው የሚሉ ሕዝቦች ገጥመውኛል። እኔ ድሮ ማልጸልይ ሰዓት ፈተና የለብኝም። በቃ። እየሰማችሁኝ ነው። ዲያብሎስማ የራሱ መሆኑን መሆናችንን የእሱ ካደረገን በኋላማ ለምን ይፈትነናል። በዚህ ዓለም ያለውን የማይረባውን እግዚአብሔር የማይከብርበትን መንገድ መንገድና አቅጣጫ እያሳየን የራሱ ያደርገናል። ወደ እግዚአብሔር ስንመጣ ደግሞ በጣም ከባድ ነው ወገኖቼ። አባ ጊዮርጊስ ዘጋስጫ እንደዚህ ይላል፣ ከኔ ጋር ናቸው ሰይጣን ይላል ወደ ቤቱ ከመጡት ይልቅ ይላል በዓለም ያሉትን ሰዎች ይፈራቸዋል። ለምን ካላችሁ መሰላችሁ የሰማችሁና አይደል፣ በቤቱ ያሉ ሰዎች ወደ ዓለም ሊኮበልሉ ይችላሉ። በዓለምና በዝሙት በመተዳደፍና በርኩሰት ያሉ ሰዎች ግን አንድ ቀን ቆርጠው ከመጡት ዘላለም እግዚአብሔር ይሆናሉ ብሎ ይፈራል ይላል። እግዚአብሔር ዘላለም እሱ ያደርገን። ግድ የላችሁም፣ ቆርጣችሁ መጣል ያቃታችሁን ነገር ተሸክማችኋል። አይዟችሁ እግዚአብሔር ያግዛችኋል። ጫትን ያስቸግረህ፣ ተፍተው መምጣት ትችላለ፣ ቆርጠ መውጣት ትችላለ። ሱስ ሲሆነብህ ሲጋራ ነው፣ ሱስ ሲሆነብን ዝሙት ነው፣ ሱስ የሆነብን መጠጥ ነው፣ ስካር ነው። ቆርጣችሁ መጣል ከቻላችሁ ቆርጣችሁ ጨክናችሁ ጥቡ ልብ አግኝታችሁ መውጣት ከቻላችሁ እውነት ነው፣ መላችሁ ዘላለም የእግዚአብሔር ሆናችሁ ተተክላችሁ ትኖራላችሁ። ደግሞ ይፈልጋችኋል እግዚአብሔር። ወንድሞቼ፣ ቤትኛውም ኃጢአት ብትሆን ወንድም ይሆን እግዚአብሔር ይፈልጋሃል። ቤትኛው መተዳደፍ ውስጥ ብትሆኚ፣ የትኛውም ኃጢአት ተጨመላልቀሽ ብትኖሪ እግዚአብሔር ይፈልግሻል። የሚፈልገን ደግሞ ኃጢአታችን አጥቦ ዘላለም የሱ ሊያደርገን ነው። እውነት አስብ፣ ንገሩኛ አንድ የቤተ ክርስቲያን ጸሐፊ እንደዚህ ይላል። የሰው ልጅ ይላል እስቲ የሰው ልጅ በሉ የእግዚአብሔር የምሕረቱ ጥገኛ ነው ይላል። የምኑ ጥገኛ አያችሁ? የምሕረቱ ጥገኞች ነን እኛ። ምሕረት ተደርጎልን ነው ቤቱ የገባ ነው። እዚህ የገባ ነው። ይኸው እኔ ከቆምኩት ጀምሮ እናንተ ቁጭ እስካላችሁት ምሕረት ተደርጎልን ነው። ምን ተደርጎልን? ይቅር ተብለን ነው። ምን ተብለን? ይቅር ተብለን ነው እና አንድ ቀን ንብረታቸው አልቆ የመላኩ ዝክር ከሚቀር የክብር ልብሳችን ሸጠን ለምን አንዘክርም ተባባሉ። አይገርምም? የክብር ልብስ ታውቃላችሁ። ለእናንተ ቤት የክብር ልብስ ምንድን ነው? ሥጋውና ደግሞ የተቀበላችሁበት አይደል። እውነት አሰብ ወይንም ደግሞ የተዳራችሁበት ጋብቻ ያደረጋችሁበት የለበሳችሁት ካባ ሊሆን ይችላል። የክብር ልብሳችሁ አይደል? ማንንም የማይዋሳችሁ ለማንንም አታውሱት ሲቆረባችሁበትን ልብስ እንደው ለሰርጋ ውሰኝ ቢል ለሰው ታውሳለ ታውሻለሽ ታውሳላችሁ እናቶቼ፣ ይቻላል። ይሄ የክብር ልብሳችሁ ነው። ማንን ያገኛችሁበት፣ ማንን ያገኛችሁበት፣ ማንን የለበሳችሁበት። በቃ እግዚአብሔር ለማንም የክብር ልብስ ነው። ግን የመልአኩ ዝክር ከሚቀር የክብር ልብሳችንን እንሽጥና ዝክሩን እንዘክር። ዲያብሎስ ሊሳለቅብን ነው። ሀብት ንብረታችን አልቋል። ያለን አንድ ሀብት እሱ ነው ብለው አሰቡና በል እንግዲያው ገበያ ወስደ ልብሱን ሸጥናና ብላው፣ ዱራታውስን ቲዮብስ ታላከችው። እሷ ግን መጸለይ ጀመረች ወደ ሚካኤል። የምንወድ መላኬት አለክ ፈጥኖ ደራሻችን ቅዱስ ሚካኤል፣ እባክህን የክብር ልብሳችንን ለአንተ ወሰነናል። ክብራችን መድኃኔ ዓለም ነው እግዚአብሔር ነው አንተን ያስከበርከን። እባክህን እንዳንዋረር እርዳን እያለች ተለምነዋለች። እና መንገድ ላይ አንድ ሰው አገኘው መንገድ የሚሄድ ሀገረ ገዢ አለቃ የሆነ በፈረስ ላይ የተቀመጠ ሰው መንገድ ላይ ያገኘውና ወዴት ትሄዳለህ? አለው። የሰማችሁ ነው አለ። የምወደው መልአክ። እስቲ በሉት፣ እስቲ በደንብ ትወዱታላችሁ፣ እስቲ ግለጡልኝ፣ እንዴት ነው የምትወዱት? የምወደው መልአክ የቅዱስ ሚካኤል ዝክር ደረሰብኝ። ሀብት ንብረታችን ደግሞ አልቆ ከሚስቴ ጋር ተጨንቀን ስናለቅስ፣ ሚስቴ ብላተኛ ናትና የክብር ልብሳችንን እንሽጣለችኝ ይህንን የክብር ልብስ ሸጠን ዝክሩ ልንዘክር ነው አለ እና ያ አገረ ገዥ እኔ ይዋሳሃለሁ። ለበዓል የሚያስፈልግን አሰናዳ ቤት ስለምመጣ አንድ ነገር እነግርሃለሁ አለው የት ስለምመጣ ይሄ መልአክ ቤታቸው ይመጣል ዛሬ ይምጣላችሁ ይምጣልን የምትሉት ቤታችሁ ሰላም እንዲሆን በረከት እንዲሆን ቤታችሁ ፍቅር እንዲሆን ይሄ መልአክ ቅዱስ ሚካኤል ቤታችሁ ይግባላችሁ። ከዛ ለበዓል የሚያስፈልግን አሰናዳ ቤት እመጣለሁ፣ እንዲህ አለው። ወደ ወንዝ ውረድና አንድ አሳ አጥምድና ያዘልኝ ያለው ስንት አሳ? ቤት የሚመጣው እንግዳ ነው። ያ እንግዳ የፈለገው አሳ ነው። አሳውን አጥምደህ ያዝ እኔ ሳልመጣ ግን አሳውን አትረዳው፣ አለው ማሳይ መጣ። ያ እንግዳ ሳይመጣ አሳው እንዳይታረ ለድሮው አተውስ ነገረው። ከዛ እሺ ብሎ የክብር ልብሱ ሳይሸት የክብሩ ልብሱን ይዞት ወደ ቤት ሲመለስ ተአምር ተፈጥሯል። ቤት ውስጥ ምን ትጠብቁ ይሆን? አሁን ምን ተደርጎ ይሆን? በዚህ መልአክ ልብሱ አልተሸጠም። የክብር ልብሳቸው ነው፣ የሚቆርቡበት ነው፣ በእግዚአብሔር ፊት የሚታዩበት ነው፣ ለአምልኮ የሚቆሙበት ስጋውና ደሙን የሚቀበሉበት ልብስ ነው። አትሸጡትም፣ የክብር ልብሳችሁን አለ ሚካኤል። እያለ ምን ባለ እዳ አትሆኑም። ማይዟችሁ ከእዳ ነፃ የሚያወጣችሁ መልአክ ነው። አንገት ደፍራ አትሄድም፣ አንገት ሰብራ አትሄድም። ሰፈር እንደቀየርክ አትኖርም። መውጫ መግቢያህን እየቀየርክማ አትኖርም። ሚካኤል እያለ ነጻ የሚያወጣ መልአክ ነው። ከችግር የሚያላቅቅ መልአክ ነው ሚካኤል። እና ወደ ቤት ሲገባ ሚስትየው ግራ ገብቷታል። ምንድን ነው የተፈጠረው? እኔ ሳላውቅ የሆነ ነገር አለ። ምንድን ነው ስትል ባልየው ገባ። ዱራታ ውስጥ ማሩ፣ ቂቤው በቤት ሞልቶ ተገኝቷል። በሚከፍተው በአዶቃ ሁሉ ሙሉ ነው አለችው የምከፍተው ባዶ ዕቃ ሁሉ ሙሉ ነው አለችው። ዛሬ ባዶ ሆኖ ከቤት የወጣችሁት ነገር ሚካኤል ሞልቶ ይጠብቃችሁ። ይህ መልአክ ሞልቶ ይጠብቃችሁ። በቃ ሚካኤል ለካ እንደዚህ ነው፣ ባዶ ነገር ይሞላል። ግራ ተጋቡና በመንገድ ላይ እኮ አንድ እንግዳ አግኝቻለሁ አገረ ገዢ ነው። በፈረስ ላይ ተቀምጧል። መልኩ ያምራል፣ ደስ ይላል። ደግሞ የት ትሄዳለህ ብሎ ሲጠይቀኝ አልደበኩትም፣ የወዳጄ ሚካኤል ዝግር ደርሶብኝ የክብር ልብስ የልሸጥ እየሄድኩ ነው ብዬ ነገርኩት። አይ አይደለም፣ እኔ እዋሳሃለሁ፣ ግን ወደ ቤት ሂድ። አንተ ቤት እንግዳው ገባለሁ፣ አንድ አሳ አጥምድልኝ፣ አሳውን እኔ ሳልመጣ አትረድ ብሎ ነግሮኛል። ምናልባት ሚካኤል ይሆን እንዴ አለ። ድሃ ተመስሎ ዛሬ አንተ ቤት ሊመጣ ይችላል። ራበኝ ብሎ ቁራሽ እንጀራ ብሎ ሊመጣ ይችላል። ሳንቲም ብሎ ሊመጣ ይችላል። በር እንዳትቆልፉበት ሚካኤል ላይ በር እንዳትዘጉበት። ካላችሁ ስጡ፣ ከሌላችሁም ቀዝቃዛ ውሃ እንኳን ቢሆን ቤታችሁ አስገቡ እና ጠጡት። ማን ያውቃል ሚካኤል ያንቺን ነገር ዛሬ ሊሞላልሽ፣ አንቺ ቤት ያለውን የሐዘን ድባብ ሊቀይረው፣ አንተ ቤት ያለውን መከራ ከሕይወት ሊያሻግር፣ ከመከራውም ከሕይወት ሊያወጣል። መልአኩ መጥቶ በር እንዳትቆልፉበት። አያችሁ አይደለ ሊመጣ ይችላል። ሚካኤል ማንን መስሎ እንደሚመጣ አናውቅም። አዳፋ ልብስ ለብሶ በራችሁ ላይ ቆመ፣ ሰው እንዳታባርሩ። ምናልባት የምትወዱት መልአክ ሊሆን ይችላል። ይስማችሁ ነው አይደል? እና በቃ የሀገረ ገዢ እስኪመጣ ድረስ እንግዳ ስላለ ቤቴ ደግሞ ቤቱን እንኳ አልነገረውም። ይስማችሁ ነው አይደል? ቤቴ እኮ እዚህ ጋር ነው ብሎ አልነገረውም። ቤቱን ያውቀዋል፣ ያውቀዋል። ሚካኤል ያንቺን ቤት ሚካኤል የአንተን ቤት ያውቀዋል፣ ያንተን ሕይወት ያውቀዋል። ያለበትን ይሁን ማንነት ያለበትን ሲትዌሽን ያውቀዋል እግዚአብሔር ያለንበትን ነገር ያውቃል፣ አያውቅም? እና በቃ ቤት እመጣለሁ ነው ያለው። ቤት ግን የት ነው አላለው፣ መጣለሁ አለው። አያችሁ የቱ ጋር ነው ቤትሽ? ቀበሌ ስንት ነው ዜሮ ስንት ነው? ቤት በኩል ነው ብሎኩ ምናምን ብሎ አይጠይቅም። ሚካኤል ያውቀዋል ያንተን ቤት። የምትወዱት መልአክ ዘውትር በሕይወታችሁ እንዲቀርምላችሁ የምትጠሩት ሚካኤልን ከሆነ ያውቀዋል፣ ያንቺን ነገር፣ ያንተን ነገር ያውቀዋል። እና አሳ ሄደና አሳውን አመጣው ይስማችናል ከዛ በኋላ ልክ ሚካኤል እንግዳ ሆኖ ቤታቸው መጣ። ሚካኤል እንደሆነ አያውቁም እነሱ አገረገዢ ነው ቤት ገብቷል። አሳው ሆዱ ሲቀደድ በአሳ ሆዱ ወርቅ ተገኘ። ምን ተገኘ? ምን ተገኘ? እንደ ወርቅ የከበረ ነገር ቅዱስ ሚካኤል ወደ ህይወታቸው ያምጣላችሁ። ከእዳ ነፃ አውጥቷቸው ይሄንን ዝክር ዘክሩበት ይሄንን ዕዳ ከፈሉበት ብሎ ሚካኤል ባርኳቸው ሄደ። ሚካኤል ካገኛቸው በኋላ እነሱ ቤት እህል መታጣት አልነበረም። ሚካኤል ገብቶ ከወጣ በኋላ እነሱ ቤት በረከት አልራቀም። ሚካኤል ገብቶ ከወጣበት በኋላ ሰላማቸው ቀጠለ፣ በረከታቸው ቀጠለ። ይሄ መልአክ ቤትሽ ሲገባ በረከትሽ ይቀጥላል። የማይቆም በረከት፣ የማይቆም ሰላም፣ የማይቆም ፍቅር፣ በህይወታችን ተደርጎ የማያውቅ ነገር ሚካኤል ሲመጣ ይቀጥላል። ይምጣና ነገራችን ያስቀጥላ የምናለቅስበትን ነገር ያውቃልና መጥቶ እንባችን ያብስልን። መከራና ችግር ከሕይወታችን ሁሉ የመላክ መጥቶ ያርቅልን።